የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። ዋና ዋናዎቹን በቅድሚያ። በትግራይ ክልል ከሰሞኑ የተስተዋለውን የቲዲኤፍ አባላትን ተቃውሞ ተከትሎ ብልጽግና ጀነራል ታደሰ ወረደን በአደጋ ጊዜ በረራ ከመቀለ ለማስወጣት ጥያቄ አቅርቦ እንደነበር ተሰማም። በእለቱ የአውሮፕላን በረራ ተሰርዞ እንደነበርም ታውቋል። በቲዲኤፍ አባላት የክልሉ ፕሬዚደንት ሊታገቱ እንደነበርና የህወሀቱ ሊቀመንበር ደብረ ጽዮን ገብረ ሚካኤልም ከወታደሮቹ ጋር ውይይት ማድረጋቸውም ታውቋል። ዝርዝሩ ተዘጋጅቷል። በርካታ የአማራ ክልል አካባቢዎች በፋኖ ኃይሎች እጅ እየገቡ ነው ሲል ዶቼ ቬለ ዘግቧል። ብልጽግና በየቦታው ትንኮሳ ይፈጽማል እንጂ የሚባለው ጦርነት የለም ሲል ገልጿል። በሌላ በኩል ከፋኖ በኩል ዛሬ መነጋገሪያ የሆነው ድርድርን በተመለከተ ምላሽ ተሰጥቶበታል። ታደምጡታላችሁም። ብልጽግና ሻቢያን ስለ መውጋት የተናገሩትን ኮሎኔል መልእክት ከሚዲያዎቹ ላይ አስወግዷል። ንግግሩ የተወገደው ከህወሀት ጋር በተገናኘ መሆኑም ሰምተናል። አገዛዙ ስለ ድርድር የተናገሩት ባለስልጣን ያደረጉት ንግግርም እንዲሁ አስወግዷል። ይህንን በተመለከተ መረጃም ይዘናል። በኦሮሚያ ክልል ወሰን ተሻግሮ ገቡ የተባሉ ታጣቂዎች ሰዎችን መግደላቸው ተዘገበ። በአቶ ሽመልስ አብዲሳና ሙስጠፋ መሐመድ ኃይሎች መካከል በተደጋጋሚ እየተከሰቱ ያሉ ግጭቶች ዜጎችን ለከፋ ችግር መዳረጋቸውን ቀጥሏል። ሌላኛው መረጃችን ነው። በትግራይ ክልል የኤችአይቪ ኤድስ ስርጭት ከአራት በመቶ በላይ መድረሱ ተነገረም። ይህ ከጦርነቱ በፊት ከነበረው በብዙ እጥፍ ያሻቀበ ነውም ተብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። በትግራይ ክልል ከሰሞኑ የታየውን የታጣቂዎችን ተቃውሞ ተከትሎ ብልጽግና ጄኔራል ታደሰን በአደጋ ጊዜ በረራ ከመቀለ ለማስወጣት ጥያቄ አቅርቦ እንደነበር ተሰማ። በእለቱ የአውሮፕላን በረራ ተሰርዞ እንደነበርም ታውቋል። በታጣቂዎቹ የክልሉ ፕሬዚደንት ሊታገቱ እንደነበርና የህወሀቱ ሊቀመንበር ደብረጽዮን ገብረ ሚካኤልም ከቲዲኤፍ አባላት ጋር ውይይት ማከናወናቸው ታውቋል። የአብይ አህመድና ኢሳያስ አፈወርቂን ጸረ ተጋሩ እንቅስቃሴ ለማጥፋትና ለመመከት በፈቃደኝነት የተመሰረተውና ከደቡብ አፍሪካው ስምምነት በኋላ በህግ መበተን የነበረበት ቲዲኤፍ አሁንም ከነ መዋቅሩና ከነ አዛዦቹ እንደቀጠለ እንደሆነ ይነገርለታል። ይሁን እንጂ የሰላም ስምምነቱን ተከትሎ ብልጽግና ሰራዊት ለማቋቋምና ወደ ቤተሰቡ ለመቀላቀል የሚያስችለውን ገንዘብ ባለማቅረቡም የትግራይ ኃይል የክልሉ አለመግባባት ምንጭ ሆኖ ጭምር ቀጥሏል። ህወሀት ሰራዊቱ የኔ አቅም ነው እያለ የሚናገር ሲሆን፣ ብልጽግና በአንጻሩ ወደ አፋር እያስኮበለለ ገንዘብ ለመስጠት እየሞከረ መሆኑ የማይደበቅ ከሆነ ዋላ ደር ብሏል። እንዲህ ባለው ሁኔታ ውስጥ የተፈጠረው የትግራይ ሰራዊት አባላቱ ሰሞንኛ ተቃውሞም የመወያ አጀንዳ ሆኖ ቀጥሏል። ይህ ኃይል በሁለት አይነት የደሞዝ አከፋፈል ስርዓት ውስጥ የቀጠለ መሆኑ በዋናነት ላለመግባባቱ ምክንያት ስለመሆኑም ምንጮች ይገልጻሉ። በ2013 ጸረ ትግራይ ጦርነት ሲታወጅ በልዩ ኃይልና ፖሊስ በሌሎችም መንግስታዊ ተቋማት ውስጥ የነበሩት ወታደሮች መንግስታዊ ስኬሩን በተከተለ መንገድ ደሞዝ እየተከፈላቸው ሲሆን፣ ከዛ በኋላ በራሳቸው ፍቃድ ወደ ትግሉ ገብተው የአብይ አህመድና የኢሳያ የአሳፍ ወልቅ ኃይሎችን ሲዋጉ የቆዩት ሰዎች ግን የኪስ ገንዘብ ብቻ እንደሚሰጣቸውም ይገለጻል። ባለደሞዝተኞቹም የኪስ ገንዘብ ከሚያገኙት የተሻለ ገንዘብ የሚከፈላቸው መሆኑ ደግሞ ቀሪዎቹ የቴዲኤፍ አባላት ለቁጣ እንደዳረጋቸውም ነው የሚነገረው። ይህንን ተከትሎ ካሳለፍነው ሳምንት ሰኞ ጀምሮም ወደ መቀለ አደባባይ የወጡትና አርሜ 22 ተብሎ የሚጠቀሰው ጦር ሰራዊት አባል የሆኑ ታጣቂዎች ወደ ፕሬዝደንቱ ጽህፈት ቤትና የትግራይ ቴሌቪዥን ቢሮ መሄዳቸው ታውቋል። ይሁን እንጂ የክልሉ ፕሬዚደንት ጄኔራል ታደሰ ወረደ በቢሮ ውስጥ በወቅቱ ያልነበሩ ሲሆን የቲዲኤፍ አባላት ወገን ጸሐፊያቸውን በኃይል ቢሮ አስከፍተው በፕሬዝደንቱ ጽህፈት ቤት ውስጥ መግባታቸውንም ሰምተናል። በጀነራል ታደሰ ወረደው ወንበር ላይ በመቀመጥም ሲዝቱና ሲያስፈራሩ እንደነበር የሚናገሩ የአይን እማኞች ድርጊቱን ለማስቆም የተደረገ ጥረት በወቅቱ አልነበረም ሲሉም አስታውሰዋል። የጀኔራል ታደሰ ወረደን በቢሮ ውስጥ አለመገኘት ተከትሎ ወደ ከተማ የሄዱት ታጣቂዎች በመቀለ ፔፕሲ ተብሎ በሚጠራው ሰፈር አቅራቢያም ፕሬዚደንቱ በመኪና ሲያልፉ መንገድ በመዝጋት ለማገድ ጥረት ደርጎ እንደነበርም የአይን ማኞች ለጣቢያችን ተናግሯል። ይሁን እንጂም ጀነራል ታደሰ ወረደም የቲዴፍ አባላቱን እንቅስቃሴ ካስተዋሉ በኋላ መንገድ ቀይረው በሌላ አቅጣጫ የተጓዙ ሲሆን በዚሁ የሰራዊቱ አባላት ተቃውሞ የኢትዮጵያ አየር መንገድ በረራ መሰረዙ ምን የተሰማው በመቀለ የተቃውሞ እንቅስቃሴ መኖሩን የሰማው አየር መንገዱ በለቱ የነበረን አንድ በረራ የሰረዘ ሲሆን ይህንንም ለደንበኞቹ አሳውቋል ተብሏል። ብልጽግና ጀነራል ታደሰ ወረደን በአስቸኳይ ጊዜ በረራ ከመቀለ ለማስወጣት በወቅቱ ጥያቄ አቅርቦ እንደነበርም ታውቋል። ፊልድ ማርሻል ብርሃኑ ጁላ አዲስ ቤተሰብ ባለሚኖሩ ለቀድሞ የትግራይ ክልል ባለስልጣናት ጀነራል ታደሰ ላድንህ ብለው ጌታቸውና ጻድቃን እንደወጡበት መንገድ ከመቀለ አልወጣለኝ በማለት መናገራቸውም ታውቋል። ፊልድ ማርሻሉ ቀኑን ሙሉ ከሲችዌሽን ሩም ሆኖ ሲከታተሉ መዋላቸውንም ለእነዚሁ የቀድሞ የትግራይ ባለስልጣናት መናገራቸው ተነግሯል። ከትግራይ ሰራዊት አባላት እንቅስቃሴ በኋላ ጀነራል ታደሰ ወረደናም ከሰራዊቱ አዛዦች መካከል አንዱ የሆኑት ጀነራል ዮሐንስ ወልደ ጊዮርጊስ ለተቃውሞ የወጡትን አባላትን ሰብስበው ማነጋገራቸውም ተረጋግጧል ተገኝተዋል። በሀውልት አዳራሽ በተካሄደው የውይይት መድረክ ላይ የህወሀቱ ሊቀመንበር ደብረጽዮን ገብረ ሚካኤል መገኘታቸው የተሰማ ሲሆን በምን ኃላፊነት እንደተሳተፉ ግን አልታወቅም። የጊዜያዊ መንግስቱ ጥያቄያችንን ሊመልስ ይገባል ከሚለው ጀምሮም እኛ የብልጽግናም ሆነ የሻቢያ መሳሪያ መሆን አንፈልግም፣ የህወሀት ወታደሮችም አይደለንም የሚል ፖለቲካዊ ይዘት የተንጸባረቀበት በዚህ መድረክ ላይ የህወሀቱ ሊቀመንበር ችግራችሁ መፈታት የነበረበት ነው፣ ያዘገየባችሁ ጊዜያዊ አስተዳደሩ ነው ሲሉ በአዳራሹ ላይ መናገ መናገራቸውም ነው የተገለጸው። በተገባደደው ሳምንት በትግራይ ክልል የተከሰተው የቲዲኤፍ አባላት የአደባባይ ተቃውሞ የተጀመረው ባሳለፍነው ሰኞ ሲሆን ለአምስት ተከታታይ ቀናት መቀጠሉን መዘገባችንም ይታወሳል። ጥያቄው ኢኮኖሚያዊ አጀንዳዎች መነሻን ያደረገም ፖለቲካዊ ጥያቄ ለማስነሳት ያለመ ነው የሚሉት ምንጮቹ፣ ጉዳዩ ለአስመራም ሆነ ለአዲስ አበባ ባለስልጣናት የተመቸ ሆኗል ይሉታል። በርካታ የአማራ ክልል አካባቢዎች በፋኖ ኃይሎች እጅ እየገቡ ነው ሲል ዶይቸ ቬለ ዘግቧል። ብልጽግና በየቦታው ትንኮሳ ይፈጸማል እንጂ የሚባለው ጦርነት የለም ሲል ገልጿል። በሌላ በኩል ከፋኖ በኩል ድርድር በሚል የተነገረው ጉዳይ ላይ ምላሽ ተሰጥቷል። የዛሬውን ጨምሮ ሰሞነኛ ሁኔታዎችን በተመለከተ ዘገባውን ያሰራጨው የጀርመን ድምፅ ሰሞኑን በፋኖ ኃይሎችና በመንግስት ወታደሮች መካከል በአማራ ክልል የተለያዩ አካባቢዎች በነበረው ጋም የፋኖ ኃይሎች ተጨማሪ ቦታዎችን መቆጣጠራቸውን ከኗሪዎች ሰማሁ ብሏል። በደቡብ ጎንደርና ሰሜን ወሎ መገናኛ ቦታ በሆነችው ጨጨሆ ነዋሪ ሆኖ አንድ የአካባቢው ነዋሪም ጨጨሆ ዘቤት ገረገራና ፍላቂትን ጨምሮም ዙሪያውን የፋኖ ኃይሎች እንደያዙት ነገሩ ሲልም አክሏል። ትናንት የመንግስት ወታደሮች ላይ ያቆቦ በሚባል ቦታ ተኩለሽን አልፎ ሙጃና ኩል መስክን ለመቆጣጠር ሙከራ ቢያደርጉም ብርቱ ጉዳት እንደደረሰባቸው የገለጹልኝ በቀጠናው የሚገኙ የፋኖ አመራር ናቸው ሲልም አብራርቷል። በቅርቡ ብርጋዴር ጄኔራል የተደረጉት የመከላከያ ሰራዊቱ ቃል አቀባይ ጌትነት አዳነ ስለ ሁኔታው ከመንግስት ኮሚኒኬሽን በኩል ካልታዘዝኩ በስተቀር መልስ አልሰጥም የሚል መልስ መስጠታቸውንም አሳውቋል። የብልጽግናው መንግስት የኮሚኒኬሽን ምክትል ሚኒስትር የሆኑት ከበደ ደሲሳ ግን ስለ ጉዳዩ ምላሽ ሰጥቷል። በየቦታው ትንከሳ ከመፈጸም በስተቀር ፋኖ ቆሞ የመዋጋት አቅም የለውም በማለት የተለያየ መረጃ አድርገን የምንነግር ነገር የለውም። ለሚዲያም ቢሆን የተለየ ነገር የለውም። ጽንፈኛው ቡድን በየቦታው ትንኮሳ ነው የሚፈጽሙ እንጂ ቆሞ የመዋጋት አቅም አደረጃጀትም የለውም። እንደሚታወቀው እሱን በሚያጠፉበት ቦታ ላይ ደግሞ መንግስት አስፈላጊውን እርምጃ እየወሰደ በሰላም አፈንቀድ የሚገቡትን ተቀብሎ ወደ መደበኛ ህይወታቸው እንድመለሱ በመድረግ ላይ ስለሆነ ምንም የተለየ የተፈጠረ ጦርነት እንደሌለ መታወቅ አለበት። ጨምር የሚችል

ዘገባው ግን ቀጥሎ በዛሬው እለትም ሰሜን ወሎ ሳንቃ በሚባል ቦታ ትንሽ ከፍ ብሎም በቅሎ ማነቂያ በሚባል ቦታ ውጊያ እንደነበር መስማቱን አክሏል። በክልሉ ወቅታዊ ጉዳይ ላይ ምላሽ እንዲሰጡ የተደወለላቸው ቃል አቀባዩ መንገሻ ፈንታው ፈቃደኛ ሳይሆኑ ቀርተዋል። ለአገዛዙ ልሳናት ስለ ድርድር ዛሬ የሰጡት ምላሽ ግን መነጋገሪያ ሆኗል። ከዚህ ጋር በተያያዘ ምላሽ የሰጡት ደግሞ የፋኖ አመራሩ አስረስ ማረ ናቸው። በጦርነት ሂደት ውስጥ የድርድር አጀንዳ መነሳቱ የሚጠበቅ ጉዳይ ነው የሚሉት አመራሩ፣ ይሁን እንጂ አጀንዳው ቀልብ ሊገዛ የሚችለው በባለቤቶቹ ሲነሳ ብቻ ነው። አብይ አህመድ በአማራ ህዝብ ላይ ባወጀው የዘር ማጥፋት ጦርነት ሁለት ተፋላሚ ኃይሎች ተብለው ሊጠቀሱ የሚችሉት የአብይ አህመድ አገዛዝና ፋኖ ብቻ ናቸው እያሉም ይቀጥላሉ። የአማራ ክልል መንግስት ነኝ የሚለው ስብስብ የጸጥታና የፖለቲካ መዋቅሩ መፍረሱም ራሱ መንግስት መሆን እንደማይችል አውጆ ክልሉ ለፌደራል መንግስት ካስረከበ ድፍን ሁለት ዓመታት አልፎታል የሚሉት አስረስ ከዛን ጊዜ ጀምሮ ከፋኖ ይዞታ ውጭ የሆኑ የአማራ ክልል አካባቢዎችን የሚያስተዳድረው በጀነራል አበባው ታደሰ የሚመራው ኮማንድ ፖስት ስለመሆኑ ይጠቅሳሉ። እናም ጦርነቱን በድርድር ስለመቋጨት እንኳን መወሰን የሚችሉት ፋኖና የአብይ አገዛዝ እንጂም የፈረሰው መዋቅር ቃል አቀባይ መንገሻና ሌሎች መናኛ ካድሬዎች አይደሉም ብለዋል። አገዛዙ ይህንን እስካሁን አላደረገም። ይልቁንስ የተጠናከረም አፀያፊ ተግባራትን ጭምር ያካተተ ዘመቻ ላይ ነው። እኛም ዋነኛ ትኩረታችን ይህንን አገዛዝ ማስወገ ማስወገዱ ላይ ነው ሲሉም አክለዋል። ብልጽግና ሻቢያን ስለ መውጋት የተናገሩትን ኮሎኔል መልእክት ከሚዲያዎቹ ላይ አስወግዷል። ንግግሩ የተወገደው ከህወሓት ጋር በተገናኘ መሆኑንም ሰምተናል። አገዛዙ ስለ ሰላም የተናገሩ ባለስልጣናት ያደረጉት ንግግርንም እንዲሁ አስወግዷል። የብልጽግናው አገዛዝ ህዝብን የሚሰድቡትን የጠቅላይ ሚኒስትሩ ንግግሮችንም ሆነም ህዝብና ህዝብ እንዲጋጭ የቀሰቀሱባቸውን መልእክቶችን ከሚዲያዎቹ ላይ የማጥፋት ልምድ የለውም። ከዚህ ቀደም የትግራይ ህዝብን ካንሰር ብለው በፌስቡክ የጻፉት መልእክትን ያስወገደው ሜታ ኩባንያ ሲሆን በወቅቱም ይህንን ያደረግኩት ቀስቃሽና ግጭት አባባሽ በአንድ ህዝብ ላይ የተነጣጠረም ጥቃት ስለሆነ ነው ብሎ ኩባንያው ይፋ ማድረጉ አይዘነጋም። ከዛ በፊትም ሆነ በኋላ መሰል መልእክቶችን በጽሁፍም ሆነ በቃል ያስተላለፉት የብልጽግናው ፕሬዚደንትም ሆኑ ሌሎች ባለስልጣኖቻቸው ንግግሮቻቸው አሁንም በመንግስት ሚዲያዎች ገጾችናም በማህበራዊ ሚዲያ ቻናሎች ላይ ጭምር የሚገኝ ነው። ስለ ሰላም አስፈላጊነትና ድርድር የሚናገሩ ግለሰቦችን ከመድረክ ላይ በማፈን የሚታወቀውናም ጦርነትን የሚቃወሙ ሰዎችን ሲያስር የከረመው የብልጽግናው አገዛዝ አሁን ደግሞ ስለ ሰላም የሚናገሩ የራሱ ሹማምንት ንግግር ከሚዲያዎች ላይ ማስወገድ ጀምሯል። የአማራ ክልል መንግስት ቃል አቀባይ የሆኑት መንገሻ ፈንታው በክልሉ የሚካሄደው ጦርነት እያስከተለ ያለው ውድመት ዘርዝረው ችግሩ በድርድር ለመፍታት እየተጣረ ስለመሆኑ የተዘገበበትን የፕሬስ ኤጀንሲን መልእክትን አስወግዶታል። በሌላ በኩል በተያዘው ሳምንት አንድ ሲሳይ ደመቀ የተባሉ ሌትናንት ኮሎኔል ኤርትራና ግብፅን በስም ጠቅሰው እንደዚሁም ህወሓትን የኦሮሞ ነጻነት ጦርና ፋኖንም ዘርዝረው የወነጀሩበት የባህር በር እንዳናገኝ ከ ማስተዳደር አካሉን የሚሉበት ንግግርን መከላከያ እንዲወገድ አድርጎታል። ኮሎኔሉ የመከላከያ ኢንዶክትሪኔሽን ባልደረባና በቀደመው ሰሜን ውስጥ የፕሮፓጋንዳ ሰራተኛ የነበሩ ሲሆን ይህንን ንግግር ያደረጉትን በመከላከያ ኃላፊዎች ታዘውና ተጽፎ የተሰጣቸው በመከተል የኤታማጆር ሹም አበባው ታደሰ ቢሮ በኩል እንደሆነ ለቅርብ ሰዎቻቸው ተናግሯል። ይሁን እንጂ ህወሓት ለዓለም አቀፉ ማህበረሰብ እኛን ለማጋለጥ ይጠቀምበታል፣ አስወግዱት በሚል የፊልድ ማርሻል ብርሃኑ ጁላ ቢሮ ለአገዛዙ የመገናኛ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 በኦሮሚያ ክልል ወሰን ተሻገሮ ገቡ የተባሉ ታጣቂዎች ሰዎችን መግደላቸው ተዘገበም። በአቶ ሽመልስ አብዲሳና ሙስጠፋ መሐመድ ኃይሎች መካከል እየተቀሰቀሰ ያለ ግጭት ዜጎች ለከፋ ችግር መዳረጉን ቀጥሏል። በእነዚህ ኃይሎች ግጭት ሳቢያ ወደ 300 ሺ የሚጠጉ ዜጎች ናቸው በሶማሌና ና ኦሮሚያ ክልል አዋሳኝ አካባቢዎች ባለፉት 3 ወራት ውስጥ ተፈናቅለዋል የተባለው ባለፉት ተከታታይ ወራት የሁለቱ የክልል መንግስታት የጸጥታ ኃይሎች የከፈቷቸው ጥቃቶች ካደረሱ ሰባዊ ጉዳት ባሻገር ውድመቶች የደረሱ ስለመሆኑ መዘገባችን አይዘነጋ። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት በኦሮሚያና በሶማሌ ክልል አዋሳኝ አካባቢዎች ከሐምሌ 2017 ወዲህ በሁለቱ ማህበረሰቦች መካከል በተከሰተ ግጭት ምክንያት ከ288 በላይ ሰዎች መፈናቀላቸውን በቅርቡ ይፋ አድርጎም ነበር። አሁን ደግሞ ቢቢሲ አፋን ኦሮሞ በኦሮሚያ ክልል ምስራቅ ሀረርጌ ዞን ከሶማሌ ክልል ጋር በሚዋሰነው ጭናቅሰን ወረዳ የገጠር ቀበሌዎች ባለፉት ሁለት ሳምንታት ከሶማሌ ክልል የተባሉ የሙስጠፋ መሀመድ ታጣቂዎች በፈጸሟቸው ጥቃቶች ስድስት ሰዎች ተገድለው ከአስር በላይ የሚሆኑት አካላዊ ጉዳት እንደደረሰባቸው ዘግቧል። በዚህ ሳምንት በተፈጸመ ጥቃት ወደ ሁለት መምህራን ተገድለው ሶስቱ አካላዊ ጉዳት እንደደረሰባቸው መስማቱንም ዘገባው አንስቷል። ይህ በእንዲህ እንዳለበት ኦሮሚያና ሶማሌ ክልሎች አዋሳኝ አካባቢዎች በተባባሰው የጸጥታ ችግር ምክንያት ከነገሌ ቦረና ወደ ሞያሌ የሚወስደው ዋና መንገድ ከሁለት ወራት በላይ ዝግ መሆኑን የምስራቅ ቦረና ዞን ነዋሪዎች ይናገራሉ። ነዋሪዎቹ እንደሚገልጹት ከሆነ በሁለቱ ማህበረሰቦች መካከል የተደረጉ የሰላም ጥረቶች ተጨባጭ ውጤትን ባለማምጣታቸው የመንገዱ መዘጋት የትራንስፖርት እንቅስቃሴና የኑሮ ሁኔታን በከፍተኛ ሁኔታ አስተጓጉሉባቸዋል። ነዋሪዎቹ ለእንቅስቃሴ መስተጓጉል ምክንያት ያደረጉት የሰላምና እርቅ ሂደቱ ተግባራዊ መሆን አለመቻሉን ነው። ሂደቱ በክልሉ የጸጥታ ኃይሎች መካከል ብቻ የተደረገ መሆኑን በመግለጽ ውጤታማ የሆነ አደራዳሪ ባለመኖሩ ሰላም ሊሰፍን አልቻለም ሲሉም ይጠቅሳሉ።

በትግራይ ክልል የኤች አይቪ ኤድ ስርጭት ከአራት በመቶ በላይ መድረሱ ተገለጸም ይህ ከጦርነቱ በፊት ከነበረው በብዙ ጥፍ ያሻቀበ ነው ተብሏል። የትግራይ ክልል ጤና ቢሮ በክልሉ ከጦርነቱ በፊት የኤች አይቪ ኤድ ስርጭት አንድ ነጥብ አራት በመቶ ብቻ የነበረ መሆኑን አስታውሶ በአሁኑ ወቅት ግን ይህ ወደ አራት ነጥብ አራት በመቶ ከፍ ማለቱን አሳውቋል። የክልሉ ጤና ቢሮ ኃላፊ እንደተናገሩት ከሆነም በክልሉ ከጦርነቱ በኋላ ዜጎች የቫይረሱ ስርጭት ማሻቀብ በተጨማሪ በቂ የሆነ ሕክምና ክትትል ለማግኘት አስቸግ አስቸጋሪ ሆኖባቸዋል። የሰሜኑ ጦርነት የትግራይን ክልል የጤና መሰረተ ልማት በእጅጉ የጎዳ ነበር ያሉት የጤና ኃላፊው ይህም ዜጎች ለተለያዩ ወረርሽኞችና ተላላፊ በሽታዎች በቀላሉ እንዲጋለጡ ምክንያት ሆኗል ሲሉም ተናግሯል። በክልሉ ከጦርነቱ በኋላ በተለየ ሁኔታ ከስድስት ሺህ በላይ የሚሆኑ ሰዎች ከከተማ ወደ ገጠር ልየታ በማድረግ በተደረገ ጥናት በተገኘ ውጤትም የኤች አይ ቪ ኤድስ በሽታ ስርጭት ወደ አራት ነጥብ አራት በመቶ ከፍ ማለቱ ተረጋግጧል ብሏል። ለዚህም በጦርነት ወቅት ብዛት ያለው ወታደር ከከተ ከተማ እስከ ገጠር ባሉት የትግራይ ዞኖችና ወታደሮች መግባቱ፣ የተፈናቃዮች ቁጥር መጨመሩ፣ በቂ የሆነ የበሽታ መከላከያ የህክምና መሳሪያና የመድኃኒት አቅርቦት አለመኖር፣ እንደዚሁም ለሁለት ዓመት ያክል በክልሉ የሚገኙ ዜጎች ደሞዛቸው ተቋርጦ መቆየቱ አሁን ለሚታየው የቫይረስ ስርጭት ዋነኛ ገፊ ምክንያቶች መሆናቸውን ነው የቢሮ ኃላፊው ያስረዱት። አንድ ሰው በኤች አይ ቪ የተያዘው መቼ ነው እንዲሁም ቫይረሱ መቼ ወደ ደሙ ነው የገባው የሚለው የቀን ገደቦችን ማጤን ያስፈልጋል ያሉት ኃላፊው በዚህም የምር መራ ሂደት ደግሞ በክልሉ ያለው የበሽታው ስርጭት አሁን መጨመሩን የሚያመላክቱ ሁኔታዎች እየተስተዋሉ መሆኑን አብራርተዋል። በክልሉ ከጦርነቱ በፊት 46 ሺህ የሚደርሱ ሰዎች በኤች አይ ቪ ቫይረስ ተይዘው እንደነበር ያስታወሱት አመራሩ በአሁኑ ወቅት የህክምና መድኃኒታቸውን በአግባቡ እየተከታተሉ ያሉት ግን 37 ሺህ ብቻ ናቸው ብለዋል። ቀሪዎቹ ማለትም ዘጠኝ ሺ የሚሆኑት ተጠቂዎች በህይወት ስለመኖራቸው የሚታወቅ ነገር የለም ሲሉም ኃላፊው ተናግሯል። የተወደዳችሁ የኢትዮ ፎረም ቤተሰቦች፣ ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበርም። አበቃን ቸር ያሰማን።